ሰላም ለውድ ኢትዮጵያውያን ወንድሞቻችንና እናቶቻችን እናቶቻችንና አባቶቻችን፣ ሰላም ለኢትዮጵያችን። ክብር ለእግዚአብሔር ይሁን፣ አሜን። ኢየሱስ ክርስቶስ ያድናል፣ አሜን። ኢየሱስ ጌታ ነው፣ አሜን። ጌታት ጌታ የያለን ኃያል ኢየሱስ ብቻ ነው፣ አሜን። በማንም ምንድንበት ዘንድ የተሰጠን ከሰማይ የተሰጠን ስም የኢየሱስ ክርስቶስ ብቻ ነው፣ አሜን።

ያድናል አሜን። ኢየሱስ ከሞት ያድናል። አሜን። ወደ ወደሚወዳችሁ ወደ ኢየሱስ። ኢየሱስ ፍቅር ነው። አሜን። ኢየሱስ ይወዳችኋል። አሜን። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ መድኃኒት ነው። አሜን። በአለም አሜን።